ጤና ይስጥልኝ እየተወደዳችሁ እንደምን አረፈዳችሁ እንደምን ሰነበታችሁ ሳምንቱ እንዴት አለፈዎች ነን እንጀምራለን የዞትር ተመልካቾቻችን ልብ እንደምትሉ እንዲህ ባለው መንገድ ስንገናኝ በተናጠል ስለ መጽሐፍ ስለ ፊልም እናወራለን ደግሞ በጋራ ስለ ሁለቱም ተጫውተ እናውቃለን ስለወደድናቸው ፊልሞች ስላነበብ ነው መጽሐፍ ዛሬ በሁለቱ መሀል እንቆምና ከመጽሐፍ ወደ ፊልም ስለተሸጋገሩ ጥቂቶች ጥቂት ነገር እንላለን በእርግጥ የተወሰኑ አንባቢዎች መጽሐፍን በማንበብ ሂደት ውስጥ በምናባችን የተፈጠረውን ምስል ፊልም መጥቶ ባይበርዝብን እንወዳለን የሚል ታቅቦ ይኖራቸዋል። ሌሎች በርካቶች ግን ዘመኑ በፈቀደልን ቴክኖሎጂ መጽሐፍን ስክሪን ላይ ብናነበው ብናየው እንወዳለን ይላሉ። በዚያ መንገድም ሰርተው የተሳካላቸው በርካቶች አሉ። እርግጥ ፊልም ሙያ በራሱ ከባድ ትጋትን የሚጠይቅ ነው። ደግሞ እንደዚህ ከመጽሐፍ ወደ ፊልም ማሻገር ደግሞ ከምናውቀው ከባድ ትጋት የተለየ ሌላ ትጋት ይጠይቃል። በዚህ ትጋት ውስጥ የበረቱ የፊልም ባለሙያዎችን ምሳሌ ፍለጋ ብንነሳ ባህር ከተሻገርን በርካቶች አሉ። በሀገር ውስጥ ግን እንዲ አልታደልንም፣ ጥቂቶች ናቸው ያሉት። ከሙከራው ራሱ ብንጀምር የአሌክስ አብርሃም ዙበይዳ የሚለው መጽሐፉ ላይ የጻፈውን አልሐምዱሊላ ደህናናት የምትል አንድ ታሪክን ቅድስ ሲልማ ወደ ምስል ቀይራልናለች። እርግጥ የሙሉ ጊዜ ፊልም አይደለም፣ 29 ደቂቃ ነው። ደግሞ ትረካውንም ከስሩ እናደምጠዋለን። እንዲያ ባለ መንገድ በዓሉ ግርማ ከአድማስ ባሻገርና የአለማየሁ ገላጋይ ውልብታ መጽሐፍ ላይ የወሰደቻቸውንም እንደዚሁ ቅድስ ትልማ በአልሐምዱሊላ ደህናናት ተመሳሳይ መልኩ ሞክራ አሳይታናለች። በፊልም ደረጃ ግን ከተመለከትን አብርሃም ገዛሀኝ የአዳም ረታን ሎሚ ሽታ ወደ ፊልም ቀይሮታል። እንደዚሁም የገነነ መኩሪያ ሊብሮንም የስፖርትና ሃፓ የሚለውን መጽሐፉን የነገን አልወልድም በሚል ወደ ፊልም ቀይሮት ተመልክተናል። እነዚህ ፊልሞች ሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ታይተዋል፣ ሽልማትም አግኝተዋል። ለምሳሌ ያህል የሎሚ ሽታ ከለር ኦፍ ደ ናይል ፊልም ፌስቲቫል ላይ በፈረንጆቹ 2012 ላይ ምርጥ ሁለተኛ ፊልምና ምርጥ የሴት ተዋናይ ዘርፍ አሸንፎ ነበር። እንደዚሁ የነገን አልወልድም የሚለው ፊልሙ ደግሞ ኬንያን ኢንተርናሽናል ስፖርት ፊልም ፌስቲቫል ላይ ቤስት አፍሪካን ፊቸር ፊልምና ቤስት ሲኒማቶግራፊ እንደዚሁም ቤስት ኤዲቲንግ አሸንፎ እንደነበረ እናስታውሳለን አብርሃም ገዛሀኝ ከመጽሐፍ እየተነሱ ፊልም መስራት በእነዚህ በሁለት ስራዎቹ ብቻ ላይ ሳይሆን ዘቢስት መስቢ ዳይ ከሚለው መጽሐፍ መነሻ ያደረገውን የእግር እሳት የሚል የቴሌቪዥን ተከታታይ ድራማ ተመልክተንለታል ሌላ በሀገራችን መጽሐፍን ወደ ፊልም በማሻገር የምናነሳው የፊልም ባለሙያ ሰው መሆኑ ይስማው ነው ሰው መሆኑ ይስማው የፍቅር እስከ መቃብርን መጽሐፍ ወደ ተከታታይ ድራማ ቀይሮ ለተመልካች ማድረስ ጀምሯል። የተወዳጅ ተመልካቾቻችን የፍቅር እስከ መቃብር ጉዳይ ላይ ቆይታ እናደርጋለን። በዚህ በያዝነው ሳምንት መጀመሪያ ላይ የፍቅር እስከ መቃብርን ገጸ ባህሪያት በሥዕል የሚያሳይ አውደ ርዕይ በከተማችን ተከፍቷል። በዚያ ሲሳይ ኃይሌ ተገኝታ ነበረ። ያየችውን ቀጥለን እናያለን። ፍቅር እስከ መቃብር መቃብሩ ከውስጥ በድንጋይ ተገንብቶ ከተለሰነ በኋላ ወለሉ ህንፃውም ጥሩ ሆኖ በአመት ተለቅልቆ ተጠንቅቆ ያዙት ቤት እንጂ የመቃብር ጉድጓድ አይመስልም እዚህ ውስጥ አንድ ንጹህ ሻማ የለበሰ ሳጥን በቀኝ አንድ ያለበሰ ሳጥን በግራ ሆኖ ይታያሉ ጉድጓዱ ግን ሌላ ሳጥን ሊያስቀምጥ የሚችል ሰፊ ነው ሸማ የለበሰው ማ ሸማ የለበሰው በዛብ ነው ያለበሰውስ ያለበሰውማ እስኪ ገምታለች ፈገግ ያለች የማን መገመት አቃተ የኔ ነው ጉዱ ካሳ ስቅስቅ ብሎ ያለቅስ ጀመረ ፍቅር እስከ መቃብር መጽሐፍን ስናነሳ ሀዲስ አለማየሁ ለኢትዮጵያ ካበረከቱት ትልቅ የስነ ጽሑፍ ስራዎች ውስጥ በቀዳሚነት የሚጠቀስ ነው በወቅቱ የነበረውን የኑሮ የባህል እሴትም እንደዚሁ ያሳዩበት ነው። ከምንም በላይ ደግሞ የፍቅርን ኃያልነት የፍቅርን ፈተና እያየንበት ነው። በተለያየ ጊዜ በብዙ መልኩ ተሰርቷል። በሙዚቃ በፊልም፣ በግጥም ተገልጿል። ዛሬ ደግሞ ይህንን የፍቅር እስከ መቃብር ስራ ከብዙ በጥቂቱ ዲጂታል ስዕል በሆነ መልኩ እንቃኘዋለን። አብራችሁን ሆኖ በስራ ሁኔታ ደጋግሜ ጽሁፉን ማንበብ አጋጣሚ ነበር። በዛ ኢንስፓይሬሽን አንድ ስዕል አንድ ስዕል እያልኩኝ በስተው ለኤግዚቢሽን በቁ ማለት ነው። በጣም ብዙ የተወሳሰቡና ደስ የሚሉ ጊዜ ፈሽተሽ ረጅም ነገር ብታወሪም ብትዘረዝሪም ብትወያይም የሚበቁ ብቁ የሆኑ ሀሳቦች ነው የተገለጹት። እኔ ጋር ሀሳብ የመጣባቸውን ገልጭ አለው ብዬ አስባለሁ። አዲስ መጤ የሆነውን ዲጂታል አርት ነባር የሆነ የኢትዮጵያን ሀሳብ ቀለሞች እንዲገልጽ የራሱን የሆነ አይደንቲቲ እንዲኖረው ሞክር ያለው ሚስጥር ወይ ትርጉም ይሰጡልኛል ብዬ የማስባቸውን አንዳንድ ነገሮች ጨምር ያለው። ለምሳሌ ውሃ ውሃን ከፊት አውራሪ መሸሻ ጋር አብሬ አድርጌዋለሁኝ። ውሃ እየደፉ የምታይበት ስራ ላይ ያው፣ ፊት አውራሪ በጣም ብዙ ቦታ ላይ አስቸጋሪ ባህሪ እንዳላቸው ተገልጾልናል። ውሃ እሳትን ማጥፊያ፣ የቆሸሸን ማጠቢያ ስለሆነ ያው እሳቸው ሪጀክት የሚያደርጉበትን ወይ ያንን ንጹህ ነገር እየደፉ ስህተታቸው ላይ ሌላ ስህተት እየደረቡ እንዲሆን መስሎ ተሰምቶኝ እኔ ያደረግኩት። የሚቀጥሉትም ስራዎች ላይ እንደዛው እየተከታተሉ የሄዱ ፒሶች አሉ። ፊት አውራሪ ቁጭ ብለው ልጃቸውን ሲጠብቁ ፊቷ ህይወት እንደሌለው ጥሩ ምስል ፍዝዝ ብሎ አይኖቿ ቡዝዝ ብለው ፊት ለፊት ተተክለው ቆዩና፣ ድንገትም በኋ በጉንጫ ወጣውን መንገድ ተከትሎ ሲሄድ የማያቋረጥ ሳቅ ሲተናነቃት ያዩና፣ ወይኔ መሸሻ፣ ይህ አጥማጭ፣ ይህ አስማተኛ ተማሪ በልጄ የተጫወተባት ም ነው ጌታዬ፣ አንድ አፍታ በጄ ጥለኸው፣ በልጄ እንደተጫወተባት ጀርባውን የዝንብ መጫወቻ ባደርገው ሌላማ ምንም አልልህም፣ ይህንን ብቻ ጌታ፣ ይህንም ብቻ አድርግልኝ ይላሉ። አብዛኛዎቻችንም ይህንን መጽሐፍ ጀምረን ለማቋረጥ እንደተቸገረን አምናለሁ። ሰብለና በዛብህም እንዲሁም ፊት አውራሪ፣ ሌሎችም ገጸ ባህሪያት በብዙዎቻችን ልብ ተቀምጠዋል። በዛብህ የስለት ልጅ እንደመሆኑ ቃል ኪዳኑን ጠብቆ ለእግዚአብሔር ብቻ ተሰጥቶ እንዲኖር ነበረ እናቱ የህይወቱን ያሰመረችለት ከዛ ቃል ተላልፎ ነበረ ያው አዳምም አታድርግ የተባለውን አንድ ነገር አድርጎ ነበርና ይሄ ያው መጽሐፉ ላይ ብዙ መንፈሳዊነት የመንፈሳዊ ሀሳቦች ተነስተዋል እና በዛ መልኩ የተገናኙ ሆነው ስላገኛቸው ልክ እንዳዳም ቆዳ ለብሶ በዛብህም ገነት ውስጥ እናየዋለን። ሰብሎንጌል አኗኗሯ በጣም መንፈሳዊና ብዙ ሰብአዊ ጥያቄዎችን መጠየቅ የምትችል ሰው ናት። በዛ ምክንያት ያው ከምንኩስናዋን በፊት የመረጠችው የላይፍ ስታይል መንፈሳዊ የሚባል አይነት ነው እዛ ውስጥ ያሉት የገጸ ባህሪዎቹ ፐርሶናሊቲ ምን አይነት ሰው እንደነበሩ እሱ ላይ ያተኮርኩኝ ይመስለኛል ኢትዮጵያውያን የለመዱት አይነት ቀለም ምንድን ነው ምን አይነት ነን ምን አይነት ነበረ ቤታችን ውስጥ ያለው እቃዎቻችን ብርሃን አገባቦቻችን ምንድን ነው የሚመስሉት ከዛም ባለፈ ደግሞ ይዘታቸው የስዕሎቹ ይዘት ሀሳቦቹ ምን ይመስላሉ ትርጉሞቹስ፣ ምን ምን ይመስላሉ የሚለውን ትኩረት ለማድረግ ሞክሬ ያለው። ሰዎች የራሳቸውን ሀሳብ አንስተው እንዲወያዩ አዲስ አይነት ዳይሬክሽን እንዲያሳዩ እድል ይሰጣል ብዬ አስባለሁ። እኔም መጽሐፉ እላዩ ላይ እንደተቀመጠው ቀጥ አድርጌ አይደለም የሰራሁት እኔ በተረዳሁበት እኔ በተረጎምኩበት እንዲህ ተብሎ ተጽፏል መጽሐፉ ላይ። እንዲህ ባይሆንስ ኖሮ እኔ ደግሞ እንደዚህ ባስብስ ኖሮ ብዬ በራሴ ያረዳድ ነው ለማድረግ የሞከርኩት። በራሳቸው መንገድ ይህንን ስራ የገለጹ ሁሉ ከኔ ቀድመ ያሉትን ሁሉ ማመስገንና እና የሚገባቸውን ክብር መስጠት እፈልጋለሁ። ፈንድ ቃ ካልቸራል ሴንተር ሃያት ሪጀንሲ በሚገኘው ከመጋቢት አንድ እስከ 15 ይቆያል። መታችሁ እንድትጎበኙ እንድታዩ ሀሳቦች እንድታንሰራስሩ ጋብዛችኋለሁ። ሰፊውን የስዕል አውደ ርዕይ እንደዚህ ቅልብጭ አድርጋ ስላስመለከተችን ሲሳይ ኃይሌን እናመሰግናታለን። ልክ እንደዚህ አጫጭር ደግሞ ፈጣን ጉዳዮች ተወዳጅ በሆኑበት በዚህ ጊዜ በተቃራኒው ረዥም የጊዜ ፍጆታ ያላቸው ፖድካስቶች እየተለመዱ መጥተዋል። እንዲያውም ከትልልቆቹ መገናኛ ብዙኃን ጋር ትከሻ ለትከሻ ለመገፋፋት ሲዳዱም ተመልክተናቸዋል። እነዚህን ፖድካስቶች በእኔ እምነት ፖድካስቶቹ ለተወዳጅነታቸው ሁለት ምንጭ ይኖራቸዋል። የመጀመሪያው የአዘጋጆቹ ብርታት ነው። ሁለተኛው ደግሞ የሚያቀርቧቸው እንግዳ ና የሚያነሱት ሀሳብ ጥራት ነው። በዚህ በያዝነው ሳምንት የቀድሞዋ የአሜሪካ ቀዳማዊት እመቤት ሚሼል ኦባማ ፖድካስት እንደጀመሩ ሰምተናል። አይኤምኦ ዊዝ ሚሼል ኦባማ ኤንድ ክራግ ሮቢንሰን በሚል ከወንድማቸው ጋር የጀመሩት ይሄኛው ፖድካስት የተለያዩ እንግዶች እየተገኙ የተለያዩ ጉዳዮች እንደሚነሱበት አስቀድሞ በተለቀቀው የጠብቁኝ ተንቀሳቃሽ ምስል ና ቀድመን ባየናቸው አንድ ሁለት ክፍሎች ለመታዘብ ችለናል። የፖድካስትን ጉዳይ ካነሳን በሀገራችንም በዓለም አቀፍ ደረጃ እየተለመዱ ያሉት ፖድካስቶች በተንቀሳቃሽ ምስል የሚታገዙት ናቸው። ነገር ግን በድምጽም ፖድካስቶች አሉ። እኔ በግሌ የምወደው የሲኤንኑ የጤና ጋዜጠኛ ዶክተር ሳንጄ ጉብታ የሚያዘጋጀው በድምጽ የሆነው ቼሲንግ ላይፍ የሚለውን ፖድካስት በጣም እወደዋለሁ። እንዳልኳችሁ በግሌ ማህበራዊ ሚዲያና የአእምሮ ጤና ዙሪያ ላይ እየሰራው ቼዚንግ ላይፍ ዊዝ ጉብታ ፋሚሊ የሚል አንድ ክፍል አለው። እዚህኛው ክፍል ላይ ሶስት እድሜያቸው አስራዎች ውስጥ ያሉ ሴት ልጆቹን እና ባለቤቱን በተናጠል ቃለመጠይቅ ያደረገበት ፖድካስቱ ነው። የሚገርም ፖድካስት ነው። በመጀመሪያ የእኔ የምንላቸውን የግል የምንላቸውን ሰዎች ቃለ መጠየቅ ማድረግ በራሱ ሚፈጥረው ስሜት አለ። ከዚያ ደግሞ ያሳደጋቸው እድሜያቸው አስራዎቹ ውስጥ ያሉ ልጆቹ የሚነግሩት የሚያስተምሩት ጉዳይ አለ። ለምሳሌ እድሜው አስራ ሶስት የነበረች ልጅ ልጁ የነገረችው ምንድን ነው? እኔ ልጆች ቢኖሩኝ እናንተ ስልክ እንዲዝ በፈቀዳችሁልኝ ሰዓት ወይ ደግሞ ማህበራዊ ሚዲያ ላይ እንዲገባ በፈቀዳችሁልኝ ሰዓት አልፈቅድለትም ትንሽ እንዲዘገ እድሜው ከፍ እንዲል እጠብቅ ነበረ ስትለው በጣም መገረሙና አድምጫ ለው። እዚኛው ፖድካስት ላይ የጤና የሕክምና ጉዳይ ብዙ የሚያስደስታችሁ ሰዎች ዶክተር ሳንጄን ፖድካስት እንድትከታተሉ ትጋብዛችኋለሁ። እንዳልኳችሁ እነዚህ ፖድካስቶች ትልልቆቹን መገናኛ ብዙኃን ለመፎካከርም ሲሞክሩ ተመልክተናቸዋል። በተቃራኒው ደግሞ ትልልቆቹ መገናኛ ብዙኃኖች ወደ ፖድካስት ሲመጡ ተመልክተናቸዋል። ፋና ሚዲያ ኮርፖሬሽንም ይሄው ፖድካስት እንዳለው የዘወትር ተመልካቾቻችን ልብ ትላላችሁ። የተወደዳችሁ ወደ ሀገራችን መለስ ስንበልና በዚህ በያዝነው ሳምንት ከሰማናቸው እጅግ አሳዛኝ ዜናዎች መካከል አንዱን ቀጥለን እንመለከታለን። ቴዎድሮስ አየለ ለዚህ ተዘጋጅቷል። የባህል ሙዚቃ ካማረባቸው ካሳመሩትም ሰዎች መካከል ጋሻ ለማየው ፈንታ ቀዳሚው ናቸው። የባህል ሙዚቃን ባህሉን አውቀው አቃንተው ከዘመናዊው አዋደው ጋሻ ለማየው ፈንታ ሰርተዋል። እኚህ ብርቱ የሙዚቃ ሰው የእሳቸው እውቀት የእሳቸው ብርሃን ለሌላው የበቃ በቅቶ የተዳረሰ ነው። በያሬድ ሙዚቃ ትምህርት ቤት ዘመናትን በተሻገረ ቆይታቸው ከትውልድ ትውልድ ዘልቀዋል። እኔ ተማሪ ሆኜ መጀመሪያ የባህል መሳሪያ የተመደብኩት እሳቸው ጋር ነበር እና በዚህ በመደባ ሰዓት ማሲንቆ ነበር የምማረው። እሳቸው ግን የተለያየ የባህላዊ መሳሪያ መጫወት ጀምረው ነበረ። በወቅቱ ዶክተር አሸናፊ ነበር ይህን ትምህርት ቤት ያቋቋመው እና በሀገር ውስጥም በውጭ ሀገር ያሉትን ምርጥ መምህራን ነበረ የሚያስመጣው። አቶ አለማየሁ በጣም ትጉ አስተማሪ ነበሩ። ያላቸውን እውቀት በሙሉ ያበረከቱ ነበሩ። አስተማሪ ብቻ ሳይሆን ራሱ ማሲንቆ ተጫዋችም ነው፣ ድምፃዊ ተጫዋችም ነው፣ ከኦርኬስትራም ጋር አብሮ ተጫዋች ነው እና እንግዲህ ብዙ ዘርፍ ነው የሚካፈል የነበረው በዚህ በሀገራችን ሙዚቃ ውስጥ ጋሽ አለማየሁ ፋንታ ለኢትዮጵያ እንግዲህ ለባህላዊ ሙዚቃ ጀማሪ አስተማሪ ረዥም ዘመን ደግሞ ይዘው ያቆዩ ሙያተኛ ናቸው። እሳቸውን የማስታውሳቸው አገር ፍቅር ቲያትር ቤት መድረክ ሲከፈት ከመድረኩ ፊት ከመጋረጃው ፊት መጥተው መዲናና ዘለሰኛ ብለው መድረክ ሲከፈት በነበረበት ዘመን ነው የማውቃቸው። በዛን ዘመን እንግዲህ የባህል መሳሪያን የተጫወቱ ራሱን አጅቦ ከመድረክ ከባንድ ጋር አብሮ ሰርቶ ዜማ ደርሶ ግጥምን አስታውሶ ከዛ ባለፈው ደግሞ ረዥም ዓመት አስተምሮ ለኢትዮጵያ ሙዚቃ ተተኪ የሆነ ትውልድ ማፍራት መቻላቸው ትልቅ አሻራ አላቸው። ልጅ ፍቱን መድኃኒት፣ ፍቅር፣ ስምምነት፣ ህብረት ፍቱን መድኒት። እንደው መሰንቆ በማን እጅ ታምር ያለሽ ብትባል አፍ አውጥታ ብትመልስ በጋሻ ለማየው ፈንታ ነው። በዚያች አንድ ጭራ ዜማን እያወረዱ ሲጫወቷት እውነትም ይለያሉ። መሰንቆን ያውቃሉ። የኢትዮጵያን የሙዚቃ መሳሪያ ማለት በተለይ በተለይ ሁሉንም ይጫወታሉ። ዋሽንትንም፣ በገናንም፣ ክራርም ይጫወታሉ። እኔ በተለይ በጣም ማደንቃቸው ከምንም በላይ በመሰንቆ አጫወታቸው መዲናና መዲና እና ዘለሰኛ ዘለሰኛ በሚባል ዜማ አለ። ያ ዜማ ብዙ ጊዜ በዚህ በሁሉ ጊዜ በጾም ወቅት የሚዘም እንትን ነው እንትን ነው እና እሱ እንደሱ የሰራው እንትን የለም እና ትልቁ ስራው እሱ ነው። ክራር እና ዋሽንት መምህር ነበረ እና ይህንን ልን አሁን የባህል ሙዚቃን ራሱን ሳይንሳዊ መንገድ ወይም በትምህርት መልክ ሌላውም ደግሞ እንዲጨዋተው ዘዴ ፈጥረው የጽሁፍ እና ያ ጽሁፍ ደግሞ አሁንም በቃ በዛ እንትን መሰረት ተስፋፍቶ በጥሩን ሁኔታ ላይ ትላለ እና ለዚህም መስራት ያችላቸው ለማለት ይቻላል። ያሬድ ሙዚቃ ትምህርት ቤት የተጀመረውና ለማስተማር የታቀደው በአውሮፓውያን ስታይል በአውሮፓውያን የሙዚቃ መሳሪያዎች የተጀመረ ነው። የአውሮፓውያን የሙዚቃ መሳሪያ ደግሞ ይህን ክላሲካልን ሲሰራ ከሁለት መቶ ሦስት መቶ ዓመት በፊት የተጀመረ ነው። ይሄንን አንጋፋ ሙያ የሚወዳደር የባህል ሙዚቃን ራሳቸው ጽፈው አስተምረው ተወዳዳሪ መሆን ማብቃት ደግሞ ትልቅ ስራ ነው። ስለዚህ በዚህ መስክ የአውሮፓውያን የሙዚቃ ድርሰቶች እና አሰራርን በባህላዊ የሙዚቃ መሳሪያ እኩል ደረጃ ትምህርት እንዲሰጥና ተወዳድሮ እኩል መድረክ ላይ እንዲቀርብ ያስቻሉ አንጋፋ አርቲስት ናቸው። የእሳቸው ድርሻማ ከፍተኛ ነው። ያው እንዳልኩ ከእኛም ሀገር አልፎ በውጩ አውሮፓ ሜዚያ የሚሄድ እኮ የእኛን ሀገር የባህል ሙዚቃ ያስተዋወቁ ትልቅ ባለሙያ ናቸው። መሰንቆ እንግዲህ እኛ ሀገር ነው ያለው ሌላ መቼም ምናልባት ቫይሊን የሚባለው ተገልበጦ ካልሆነ በስተቀር እንጂ መሰንቆ እኛ ሀገር ብቻ ነው። ያንን የመሰንቆ አጫወት ስልት በእኛ ሀገር ደረጃ ብቻ ሳይሆን በዓለም ደረጃ ያሳወቁ ትልቅ ባለሙያ ናቸው። የአውሮፓውያኖች በአምስት ስትሪንግ፣ በአራት ስትሪንግ ሲጫወቱበት የነበረውን እሳቸው በአንድ ስትሪንግ ያንን መጫወት መቻላቸው ትልቅ ነገር፣ ለሀገራችንም እንግዲህ ትልቅ ቅርስ ነው ያስቀመጡልን። እኔ ደግሞ ከባህል ሙዚቃ በጣም የሚደንቀኝ ቅኝቱን አዋህዶ መስራት በጣም ከባድ ነው። ከድምጽ ጋር በአንድ ስትሪንግ የተሰራው ሙዚቃ ቅኝቱን አዋህዶ አንደኛ አዋህዶ መስራት፣ ሁለተኛ አዋህዶ መዝፈንም መቻል ይሄ ትልቅ ጥበብ ነው። ታዲያ ያገባደድነው ሳምንት አጋማሽ የእኚህን የባህል ሙዚቃ አባት ወጋግራ ማገር የሆኑትን ሰው ማረፍ የሰማንበት ነበር። ጋሻለማየሁ በ1927 ተወልደው በዚች ዓለም ለዘጠና ዓመታት ኖረው ቢያልፉም ስራቸው ግን ለቀሪ እልፍ ዓመታት የሚሆን ነውና የያሬድ የሙዚቃ ትምህርት ቤት ወዳጅ፣ ዘመድ፣ ጓደኛ ወዳጆቻቸው በተገኙበት የሽኝት መርሃ ግብርን አዘጋጅቶላቸው ነበር። የባህል ሙዚቃ አባት ጋሻ ለማየሁ ፈንታ ስርዓተ ቀብራቸው ባሳለፍነው ረቡዕ በቅዱስ ጊዮርጊስ ቤተ ክርስቲያን ተደርጓል። የተወደዳችሁ ለዚህኛው ሳምንት የያዝንላችሁ የሳምንቱ እንዴት አለፈ ጉዳዮቻችን የተከታተላችኋቸውን ይመስሉ ነበረ። ስለ አብሮነት ቆይታችሁ እኔና ፊት ለፊት ያሉ የካሜራ ባለሙያዎች እናመሰግናችኋለን። የፋና ቀለማት ቀሪ ዝግጅቶች ይቀጥላሉ። በእኛ በኩል መልካም ጊዜ ይሆንላችሁ።